ሩኬ ዝም ብሎ ምክንያት አለው። ልታውቁ ትችላላችሁ። ያው ደውዬላችኋለሁ ሩኬና ሀይሚን ብ ያው እኔ እዚሁ ስላለው ለማስታረቅ ነው ማለት ነው ሁለቱ ላይ ማለት ነው። ማለት በጣም ተናዶ ነው። ሰው በጣም አዝናለውኝ። እንግዲህ ትናንትና አይታችኋል፣ ቡራ ሀይሚን ሂጂ ያላት በጣም ተናዶ ስለነበረ ነው። እኔ መለኛው ጋር ደውዬ በጣም ብዙ ነገር ነው ያወራኝ። በጣም ብዙ ነገሮችን አውርቶኛል። ምንድን ነው ያለኝ? ለማስታረቅ ሞክር ብየዋለውኝ። እኔ እዛው ነኝ፣ ግን ከዛው ከተማ ሳይሆን ከዛ ከተማ ውጭ ነው ያለው። ግን ያው ቅርብ ነው፣ ሩቅ ቦታ አይደለም ያለው እና ሄጂ ነገሮችን ለማስተካከል ሞክራለሁ። ደውዬላቸው ነበረ ስልክ አያነሱም፣ ሁለቱም ብሎኛል ማለት ነው። እና አንዳንዶቻችሁ አላችሁ ሀይሚን በጣም እንዴት እንዴት አረጋለች የፈለገችበት ሄዳ መታ ምናምን እያላችሁ ያላችሁ አንዳንድ መጥፎ ሰዎች አላችሁ፣ ሰው ላይ መጥፎ አመለካከት ያላችሁ። ሀይሚ የሄደችበትን ቦታ ማን ምን እንዳረጋት፣ ምን እንደገጠማት ምን ታውቃላችሁ? ሀይሚ ትላንትና ፊቷ እንደዛ ሆኖ አይታችሁ ታውቃላችሁ? ሀይሚ እንደዛ ተበሳይታ አይታችሁ ታውቃላችሁ? በቃ ቡርኬ ደግሞ በጣም ስለሚወዳት ሳትነግረው ስለሄደች በቃ ተበሳጨ፣ ታመመ፣ ተኛ። ይሄ ነው ያለው ነገር። ግን እናንተ ልክ እሷ ሌላ መስመሮች እንደሄደች ሌላ ነገር እንዳደረገች ምናምን። መጀመሪያ እንጠይቃት እስኪ፣ ምንድነው ያጣችው፣ ምንድን ነው ከጠገቧ ሰው ያስፈልጋታል ወይ አያስፈልጋትም ወይ የሚለውን ነገር ላይ መጀመሪያ እንትን እንበል፣ ከጎኗ እንሁን። ሁለቱ በጣም ነው የሚዋደዱት። እኔ መለኛ ያለኛውን ለበዓል ራሱ በጣም ሰላም እንደነበሩ በጣም ዘመዶቻቸው ጋር የእሱም ዘመዶች ጋር የእሷም ዘመዶች ጋር እንደሄዱ በዓልም በጣም በሃሪፉ እንዳከበሩ እንዲም ከቪዲዮ በላይ ከተቀርጾ ከተፖሰተላችሁ በላይ በጣም ሀሪፍ ሀሪፍ የሆኑ እንትኖች ነበሩ። ግን ቀርጸው ራሱ አልፖሰቱም። ግን በዚህ ሁለት ቀን ውስጥ ይሄ ቪዲዮ ከመሰራቱ ሀይሚ ከሚሄዷ በፊት ራሱ ትንሽ የሆነ ጭቅጭቆች ምናምን መሀላቸው ነበር። ግን ያው ታውቃላችሁ በጓደኛ መሃል ጭቅጭቅ ይኖራል እና መለኛው የሆነ ጭቅጭቆች ነገር ነበሩ። ሙሽዬ ተው አንተም ተው አንቺም ተይ ብላ ነገሮች ተስተካክሎ ነበር። እሷ ለካ ጋሽዬ ጋር ሄዳ ቁጭ ብላ ነበር አሉ። የተወሰነ ቀን ማለት ነው። የተወሰነ ቀን ጋሽዬ ጋ ነበር። ሰው ይጋጫል፣ ታውቃላችሁ። እናትና አባቶቻችንም ይጣላሉ፣ እኛም እንጣላለን። ብዙ በቃ የሚያቀያይም ነገር እኮ ይኖራል። ግን መልሰው ታርቀው ሙሽዬ አንቺም ተይ አንተም ተው ተባብለው ምናምን ነገር፣ እሷም ሄዳ ሙሽዬ ይዛ መታ ምናምን ነገር ታስታውሳላችሁ፣ የሆነ ቀን ከጋሽዬ ጋር ቪዲዮ የሰሩ ቀን የዛን ቀን ማለት ነው ከእርቅ በኋላ ምናምን የተሰሩ ቪዲዮዎች ናቸው፣ ባይዘዊ እንጂ ከቪዲዮ ጀርባ ሌላ ነገር ነበር፣ የዛን ቀን ማለት ነው። እና መለኛው በቃ ምንም እንደዚ እነሱ ራሱ በጣም ነው ግራ የገባቸው በጣም ግራ ገብቷቸዋል። አሁን ትላንት እሷ ወታ ስትሄድ ማታ ራሱ ሌላ ቤት ውስጥ ለእሙሽ የምትላላክ ሴት ልጅ አለች፣ ያው ቪዲዮ ውስጥ አላያቸዋትም። እሷ ተከትላ ትሄዳ ነበር አሉ። መንገድ ላይ ጠየቀቻት፣ ሂጂ ውጭ ልኝ ያለኝ ብላ ብላኛለች ብላ ተመለሰች። ውጭ ስላለኝ እኔ አሁን ደግሜ ወደ ቤት አልገባም አለች አለች እና ምንድነው፣ እሱ ተናዶ ነው ውጭልኝ አለ እንጂ እኮ የእውነት ሂጅልኝ ካጠገቢያ አይደለም ያለሽ እኮ። አይሚዬ ነው ውድ የእኛ ጣፋጭ፣ እኛ እኮ በጣም ነው የምንወድሽ። አይሚዬ ሂጅልኝ ያለሽ እሱ እንትን ብሎ አይደለም። ደግሞ እስኪን ወደ አዲስ አበባ በቃ ኑ፣ እስኪ ምናልባት አየር ቀይሩ አንቺም ደግሞ እንትን ስትይ ማለት እዛ ስለሆንሽ ምናልባት የሆነ የፈራሹ የገጠመሽ ነገር ካለ ለምን ግልጽ አትነግሪንም? እነ መለኛው ሲጠይቁሽም መጣው ነው የምትያቸው። አንዲ ስልክ አንስታ መጣሁ አለችኝ። አሁን ለማግኘት እሞክራለሁ ከሰዓት በኋላ ብለዋል ማለት ነው መለኛው። እና እባክሽን፣ አንዳንድ ሴቶች ደግሞ ሴት ሆናችሁ ሴት ላይ የምትፈርዱ አላችሁ። ሀይሚ የገጠማት ነገር ባይኖር ፊቷ እንደዛ ሆኖ አይታችሁ ታውቃላችሁ? ንገሩኝ። አይታችሁ ታውቃላችሁ ወይ? ትላንት አይታችኋል። ፊቷ ካሜራ እኮ እንዴት እንዳረገችው አይታችኋል። ካሜራ ዝጋ ብላ እንዴት ፊቷን እንዳለችው። ሀይሚ እንደዚህ ሆነ አታቅም። ሀይሚ የሆነ ነገር ገጥሟታል። የሆነ በቃ የሆነ ነገር ገጥሟታል ብዬ ነው የማስበው እንጂ የሆን ነገር ባይገጥማት ኖሮ በዚህ ደረጃ እንደዚህ አይነት ነገር ይሆናል ብዬ ይፈጠራል ብዬ አላስብም። እኔ አላቅም። ማለት ሰው ተንኩል ካሰበ ብዙ ነገር ሊያደረግ ይችላል። እሷ ደግሞ ብዙ ማለት በቃ በፍቅር ብዙ የሚፈልጓት ወንዶች አሉ። እነሱ ደግሞ የራሳቸው ለማድረግ የሚፈልጉትን እርምጃ ሁሉ ሊጓዙ ይችላሉ። እኛ ግን ከእሷ ጎን ሆነን እንደ ሴት እህታችን ናት። በቃ አለን ከጎንሽ ልንላት ይገባል ብዬ ነው ማምነው። እኔ ማምነው ይሄ ነው። እናንተ የሚሰማችሁን ነገር ደግሞ ንገሩኝ። እስኪ ምንድን ነው የሚሰማችሁ? አሁን ትላንት ሀይሚን ወስዳችሁ ጥቅጥቃችሁ ስሰድቧት ነበረ ምን አረገች እስኪ? በቃ ከፍቷታል። የከፋው ሰው አታውቁም። አንዱ በኩል ቡርኬን ዘቅዝቆ የሚሰድባለ፣ በአንድ በኩል ሃይሜን ምን አደረጉ እስኪ ንገሩኝ። ምንድን ነው ያደረጉት? በቃ እሱም ተናደደ ወንድ ልጅ ሲናደድ እጁንም ሊሰረዝር ይችላል እንዴ እናንተ አሁን ከባሎቻችሁ ስትጣሉ ምንም አይነኳችሁም ባሎቻችሁ ከወንድሞቻችሁ ስትጣሉ ምንም አትባባሉ እንኳን ወንድም ባል ቀርቶ እናት የወለደች እናት እንኳን ልጇ ስታስቸግር ሂጂ ውጪ ከዚህ ቤት ትላለች ስለዚህ እሱ ተናዶን ያንን ያለው ያለው ነገር ይሄ ነው መለኛው ተረጋጎ ብሏል ተረጋጎ እሱ ለማስተካከል እሞክራለሁ ብሏል ቅርብ ቦታ ነው፣ እዛው አካባቢ ነው ያለው። ማለት እዛ ትንሽ አለበት ከቡታ ጀራ ወጣ ብሏል። በጣም ሩቅ አይደለም፣ አንድ ሰባ ስድስት ኪሎ ሜትር ነኝ መሄድ ይችላሉ። የሰላሳ የአርባ አምስት ደቂቃ መንገድ ነው ብሏል። ሄዶ ጉዳዮቹን ለማየት ይሞክራል። መቼም ዛሬ እኛ በተሻለ ነገር ነው የምንጠብቃቸው። ምክንያቱም ፍኔ ማታ እንቅልፍ እንኳን አልወሰደኝም፣ የእውነት ሲሪየስ እንቅልፍ አልወሰደኝም አልወሰደኝም። ግን አንዳንዶቻችሁ ሰውን መረዳት አታውቁም። እቺ ልጅ ምን ገጥሟታል እንኳን ብላችሁ ዲቴል ገብታችሁ እሷን መጠየቅ አልፈለጋችሁ፣ አላዘናችሁላት። እንደዚህ ሆና አታቅም፣ ምን ሆና ነው እንኳን አላላችሁ። ኤን ዌይ ሀይሚ የኔ ውድ እኛ ቶች ሻለን። ልሽሽ ደግሞ ቡርኬ ተናዶ ነው ይቅርቤዩና ይቅርታ አርጊለትና ተመለሽ። መለኛውም ሲደውልሽ አንሺና ነገሮችን ለማስተካከል ሞክሪ። በቃ የከፋሽን ነገር ንገሪን፣ እኛ እንኳን ባት ነግሪን፣ እሺ ንገሪው ለውርክ ቡልክ ራሱ እኮ ምንም አያቅም። አሁን በደፈናው እኮ ነው በደፈናው ማን እያስገደዳት እንደሆነ ማን እየነካት እንደሆነ ራሱ አናቅም። እና እንጃ አላቅም። መለኛው ጊዜ ሪስጥክ ስልክ ስላነሳህልኝ አመሰግናሃለኝ። ክበርልኝ።